የማያፈቅሩ ኮሜንት ነው። ምሳለዱ እንዳታወራማ ዝም አልኩ። የቱ ጋር ነው የሚጻፈው? ለእኔ ይታየኛል ወይስ አንቺ ብቻ የምታየው መልስ ናቸው? አንቺ አንተ ጠ መለስላቸው እንጂ ፓርቲ ገለ እንዳሩ ነው አለችም። አለችም ትናንትና ገና ነው የመጣችው ራሱ እኛ አስቀድመው ምን ነገር አለ እንዴ? አስቀድመው አልተሳማችሁም። ከፍትሽኝ። አልከፍትኩም። ለምንድን ነው የምከፍት? እናንተ ጋ ድምፅ ይስተጋባብኛል። እኛ ስንሰማው ግን አያስተጋባም። ያስተጋባል እንደ ድምፁ እናንተ ጋ ያ መምጣት ከፈለገስ፣ ይህ ነው መምጣት ከፈለገ ፓርቲ ላይ ታዲያ ምን ችግር አለው? ወጥቼ ይቀበለዋሉ። እንግዲህ ያው እነሱ ናቸው። ኮሜንት እየሰጣችሁ ቆይ። በጣም የሚገርመኝ ነገር ልንገራችሁ፣ መጀመሪያ እኔ ልሄድ አላሰብኩም ነበር። እቀራለሁ ብዬ ነበር። ምክንያቱም ትላንት ስፖርት ሰርቼ ከረጅም ጊዜ በኋላ በቃ ዱቄት ሆኜ ነበርና ሻወር ወሰድኩና፣ ፀጉሬን እንትን ማለት ምናምን ምናምን አስጠልቶኝ አልሄድም ብዬ ተውኩት። ከዛ ጓደኛዬ ካልሄድም ስትለኝ ኦኬ ብዬ፣ ከዛ በኋላ ነገርኩት ልሄድ ነው ብዬ። ለምን ጧት አልነገርሽኝም? ማለት እና ምን ችግር አለ? ወይ አንድ መጥፎ ጓደኛ አለቻት ተለይ ማሉበት። አረ እንዴ ባለጌ አረ በመድኃኒዓለም፣ አመሰግናለሁ። ያያቸዋት አይደለችም። ሰውነትሽ ያን ባል በጣም እናንተ በቃ ሞራል ሰጣችሁ ትልል በቃ በየቀኑ ስፖርት መስራት አለብን። አሁን ለማንኛውም በአራት ሳምንት ውስጥ ስድስት ኪሎ መቀነስ አለብን ጋ ስድስት ኪሎ ያ ከዛ ደግሞ መጥቼ ደግሞ አሳያችኋለሁ። ትናንት ያያችሁት ሰውነት አለ ከአራት ሳምንት በኋላ ደግሞ አንድ ስድስት ኪሎ ሲቀንስ አስብ ማይቀ ማሪዬ ሴክሲ ጋር ተልካ እንዳያው ጓደኛ ይጠራ ያ

አንዴ በጣም የሚገርመው መሽቀን የሆነ አካውንት ገብቶ ነበረ። እኔ ከፍራንክፈርት ስመለስ እሱ አካውንት አሁን መግባት ፈልገው እንትን አድርገውታል፣ ልከዋል። ቆይ አንዴ ግን እኔ ቆይ አንዴ የሆነ እንትን ልንገራችሁ። የሆነ ፖስት ሰው ፖስቶ አይቼ በጣም ነው የገረመኝ። እና ምን ልላችሁ ፈልጌ ነው እኔ ኮጅ የምሰራው ዛሬ አይደለም ጋይስ፣ ፕሮፋይሌ ላይ ግቡ ና እዩ፣ ወደ እንትን ወይም ደግሞ ኢንስታግራሜ ላይ ዩ ሂዱና፣ በየቀኑ ስቶሪ ፖስት ነበር በፊት ማየት ትችላላችሁ። እኔ እግር ኳስ ይህ በስመ አብ መንፈስ ቅዱስ አንተ የማርያም ነኝ የምትል እንትን ነች እንግዲህ የማርያም ነኝ ብላ ነው ስሟ። ደህና ነሽ ከሶስት ወር በኋላ የሞት ፍርድ ከሶስት ወር በኋላ የሞት ፍርድ ተፈርዶባቸዋል። ሊቢያ ላይ ያሉት ባይዘወ የተገኛ ሁሉም ከሶስት ወር በኋላ ይረሸኑ ተብሏል። በሉ ከአሁን ሰአት ጀምረን ፕሮፋይል እንቀይራለን። እኔም ቦስም እንቀይራለን። ሁላችሁም ፕሮፋይል አርጉና ታግ እያደረጋችሁበት ሱት ፖስት። እንግዲህ እኔ የሚገርመኝ እነዚህ ኤምባሲዎች ጀርመን ያሉት ምንድን ነው የሚሰሩት? ስራቸው ምንድን ነው? እኔ ግራ የገባኝ ሌላ ሀገር ያ ግን ሌላ ሀገር እንዳለ አሁን ሰላማዊ ሰልፍ ቀኑን እንትን ቆርጠው ምናምን ነገር ተነጋግሯል። እና ኦኬ እኔ ቆንጆ ሶሪ ፕሮፋይል ጀርመን ሀገር ያለው ኮሚኒቲ ነ እ እስካሁን ሰላማዊ ሰልፍ ታስቦም ሊሆን ይችላል፣ አናቅም ግን እስካሁን ያለን መረጃ የለም። ስለዚህ ቢኖር እና የነበረ በጣም ከባድ እግዚአብሔር እንግዲህ ላቸው በጸሎት ማስቧቸው ዩኤን ምናምን በጣም ብዙ እንትኖች አሉ። ታግ እያደረጋችሁ ጋዜ ይሄ ሀሽታግ ላይ ሁላችንም እንደዚያ ካደረግን አንዱን እንትን ማየታቸው አይቀርም። ከዛ ሁሉም እንትኛ በአንድ አይነት ሙዚቃ ደግሞ ቢሆን በጣም አሪፍ ነው እና በእንግሊዝኛ እንዲገባቸው አማርኛው አይገባቸው። ቲዊተር ላይ ቲዊተር ላይ ያ በብዛት ትዊተር ላይ ቢሆን በጣም ጥሩ ነው። ትዊተር ላይ በጣም ብዙ ሰው ማለት እየታ ሊኖሩ ይችላል። አሉ አድቫንቴጅ አሉ ያ ፍራንክፈርት አሉ ኮ ኢትዮጵያውያን ኮሚኒቲዎች እስቲ እንትን ማለት ነው እነሱ ጋር ኮንታክት ማድረግ ነው እስቲ አለ በጣም ደስ ይለኛል። እኛ ቬርቡም ሰርተን ማስታወቂያ ሰርተን ህዝቡን ማነቃነቅ እና ሰላም መሰረት እንዲወጣ ማድረግ ይቻላል። እንዲ እነሱም ምን ሆነው እንደሆን አላውቅም፣ በጣም ጨከኑ ነው ይሄን አመት ደግሞ አይገርም። ኤሮፖች በስደተኛ ጉዳይ ሮች ጨክ ነዋል። ግን እነዛ ደግሞ ይሳዝ ነው ሊረሽናሉ እየተባሉ እዚህ ጋ ማየት በደንብ ያሳዝናል። የሆነ ነገር ያደርጋል። ሁሉም ሰው ኮ ድምጽ ቢሆን ሁሉም ምንትን ቢል እኮ በደንብ አርገው ድምጽ ይሆናሉ። ቁጭ ብሎ መቼ ሳዩ

ትክክል ነች። አሁን ኦሬዲ ልክ እንዳሉት ትዊተር ላይ ትዊተር ላይ ፕሮፋይል እየቀየራችሁ ሁላችንም ፕሮፋይል እየቀየረ እንደሱ ናት። በተለይ ደግሞ ትዊተር ላይ ሆነ በጣም አሪፍ ትዊተር ላይ ትዊተር ላይም ቢለጠፍ ደግሞ ብዙ እይታ ሊኖሩ ይችላል። ያለ ህዝብን ያዋል ትዊተር ላይ ይሆናል በተባለው መንገድ ሁሉም እያንዳንዱን ሀሳብ ማድረግ በሚችለው ነገር የሆነ አሪፍ ነው። ያለፈበት ደግሞ ህመሙን ያውቀዋል። እዛ ጋ ያለውን ችግር እንዴት እንዳለፈ ከባድ ነው። ትንሽ በቃ ሰላሙን ወደየሽ ማርያማዊት በጣም ነው የምወዳችሁ እና እንደዛ እናውዳ እውነቷን ነው። ቲክቶክ ላይ ምንም አናመጣም። እውነቷን ነው። ቲክቶክ እንግዲህ እነዚህን ሰዎች ቲክቶክ አይጠቀሙም። ትዊተር ላይ ሄደን ሁላችንም እንደሱ ማድረግ ለነሱ

የት ነው ያለው ቤቱ? ቀን ተቆርጦ ሁላችንም ትዊተር ላይ ዩኤን እየተጠቀምን ፖስት እናርግ። ትክክል ቤብ ካሜራውን ከፍ አርገው። እንደሱን ተስትል ያ ፀሐይ ላይ ነው።